ግራ ገባኝ። እናንተ ኧረ ግራ ገባኝ። ኧረ ግራ ገባኝ። ልሳቅ ወይስ ላልቅስ ወይስ ምን ልበል? ምን ማለት እንዳለብኝ በጣም ነው ግራ ገባኝ፣ ማለት ነው ቤተሰብ። ምን ማለት እንዳለብኝ በጣም ነው ግራ ገባኝ። ነገስት ሱመያ እንግዲህ እያለቀሰች ምላሽ ሰጣለች ማለት ነው ለሮዛ። ምናልባትም ስላላገባችሁ ወይ ደግሞ ጓደኝነቴን አበስበልጣለሁ ስላለች ሮዛ በስሜት ይመስለኛል እንግዲህ ሱመያ ያለቀሰችው። ቦጋሌም ትምሬ ነው። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ናችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ቤተሰብ ያልሆናችሁ እንግዲህ ቤተሰብ እየሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት ማለት ወዳለው ቤተሰብ፣ እንዲሁም ደግሞ እንኳን ለመስቀል በዓል አደረሳችሁ አደረሰን ማለት ወዳለው በዚያው አጋጣሚ። እንዴት እንዴት እንዴት እንግዲህ የሱመያን ነገር እስኪ ዛሬ ኮሜንት ላይ በደንብ ነው የምጠብቃችሁ ማለት ነው። ቤተሰብ ኮሜንት ላይ በደንብ ነው የምጠብቃችሁ። አዳምጡት የሱመያን ቪዲዮ፣ አስተያየታችሁን በኮሜንት እጠብቃለሁ። ሱመያ ምን እያለች ነው? ምን እየሆነች ነው? ምላሻው ምን አይነት ነው? ምንን ያስተጋባል? አብረን እንየው እና ምላሻችሁን ከእናንተ ጠብቃለሁ ማለት ነው ቤተሰብ። በቃ ማለት እኔ ምንም ማለት ምንም የገባኝ ነገር የለም። ኦኬ። ስላላገባችሁ ያመሰግናለሁ መባል እውነት ነው ያስብላታል። ለሮዛ ማለት ነው። ምክንያቱም ጓደኝነትን ስላስቀደመች ስላስበለጠች ከዚያ በመቀጠል ሱመያ እንግዲህ ቅናት የመሰለ ከገባሽበት በኋላ ይጎዳሻል። ከገባሽበት በኋላ ነው ችግሩ። አሁን ብዙ ነገር ያማክርሻል፣ ብዙ ነገር ስለሚያማክርሽ አንቺ ማታውቂው ነገር አለ በኋላ ስለሊጎዳሽ ስለሚችል ምናምን እንግዲህ ብዙ ነገሮችን ብላለች። ግን ደግሞ እንግዲህ ማንኛውም ሰው እንግዲህ ሙሉ በሙሉ የዚያን ሰው ባህሪ አውቆት መቶ በመቶ አውቆት አይደለም የሚገባበት አንድ ከገባችሁበት በኋላ ሰዎች ይቀየራሉ። በነገራችን ላይ ያ መጀመሪያ ፍቅረኛሞች የነበራችሁ ወይ ደግሞ ጓደኛሞች ዝም ኖርማል ጓደኛሞች የነበራችሁ ሰው ስትጋቡ ያንን ሰው ራሱን አገኘዋለሁ ብላችሁ እንዳታስቡ። ይሄ የማይሆን ነገር ነው። የማይሆን ነገር ነው። ኖርማል መቶ ደረጃ ማለት መቶ ፐርሰንት ማለት ነው ትቀየራላችሁ። ትዳር ላይ በቃ አለቀ። እንድትቀየሩ የሚያደርጋችሁ የምትኖሩለት ነገር ስላለ ያ ነገር እንድትቀየሩ ያደርጋችኋል። ባህሪያችሁን፣ የሆነ ነገራችሁን ይቀይራል ማለት ነው፣ በባህሪ ማለት ነው። ስለዚህ እንግዲህ ያን ነገር ነው ሱመያ እየተናገረች ያለችው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ ናት አትርሱ ቤተሰብ ያስጉኛለች እውነት ለመናገር የኔም ቪዲዮ አይታ ሳይድ እንዳወራው ተርጓሚ ያስፈልጋት። ምክንያቱም መስማት ስለምችል ማለት ነው። ማውራት ነው የሚከብዳት እንጂ ያው ለዚህን ያክል የሚተረጉምላት አይደለችም። በፊት ራሱ የተወሰነ ሰማ ነበረ። አሁን ደግሞ እንደዚህ ካወራች መስማት ትችላለች ማለት ነው። እና በተረፈ እውነት ሙኒራ በጣም ነው ማመሰግነው፣ የኔ እናቴ፣ የኔ ቆንጆ። ሌሎቹ ጓደኞቼ ቢሆኑ ማለት ነው በአንዳፍ ነው እኔ የልብ ራሱ እምላቸው በአንዳፍ ነው። ሳይድን ለአግባችሁ ገና ብሎ ሳይጨርስ ገብተዋል እነሱ ቀድመውት ማለት ነው። ግን አንቺ በቃ እንጃ እኔ ለእኔ ብለሽ ራስሽን እኔ እውነት ከሆነ ነው ግን ማለት ነው እውነት ከሆነ ነው እውነት ከሆነ በቃ ማለት በጣም ነው ማከብርሽ፣ በጣም ነው መወድሽ። በፊትም ታቅያለሽ ከእሷ ፊት አይደለም እኔ እንደውም ለመጀመሪያ ጊዜ ሙኒረን እኔ በጣም ነው የምውድሽ ምናምን የምላት እንጂ ከእሷ ጀርባ ነው ሙኒረ በጣም እንደምትመቸኝና ጥሩ ልጅ እንደሆነች ማንም ያውቃል ማለት ነው። ለሁሉም ሰው ነው የማወራው፣ በጣም ጥሩ ልጅና ስርዓት ያላት በቃ ማለት ሰው ማስቀየም ሰው ማስከፋት የማትፈልግ ልጅ ናት እና እኔ በጣም ነው የምወዳት። ከኔ በላይ ደግሞ አለ የወደድሽ የእኔ ቆንጆ። በተረፈ ግን ያው እውነት ለመናገር ከሆነ ሳይድ እንዳታገበ ያልኩሽ ያው ለእኔ ብዬሽ እኮ አይደለም ያለነብይ ሳይሆን እንዳትጎጅ ነው እንዳትጎጅ ነው። ለምን? እኔ በጣም ስለመወድሽ እንደህቴ ስለማይሽ በቃ ማለት አሁን በዚህ በአንድ አመት ውስጥ እንኳን ስንት ሴት እንደ በቃ አንዱ አላግባ ስትለው አንዱ አልደግ ስለስትለው በቃ ገና ሳይል የራሱ እየተረጋጋ ህይወት ላይ አይደለም። አንቺንም እርግጠኛ ነኝ የሚያገባሽ ወይኔን ለማናደድ ነው ወይ ሁለቱን ለመበቀል ነው እንጂ አፍቅሮች ምናምን ምናምን አይደለም። ሲፈጠር የሚያፈቅር ልብ ራሱ ያለው አይመስለኝም። እና ለማንኛውም ማለት ነው አንቺ እንድትጠነቀቂ ስለምወድሽ፣ በቆንጅዬ ነሽ እንዴ ምን ያንስሽ? እና የልጆች አባት አግብቶ የፈታ ስንት ጊዜ የምታገቢ እንዴ እንዳለብሽ ቆንጅዬ ነሽ፣ ከየትም ባል ይመጣልሻል። አይደለም ከሀገር ውስጥ ከሀገር ውጭ ይመጣልሻል። ተረጋግተሽ ቀስ ብለሽ ነው ማግባት ያለብሽ እንጂ ገና ለገና ሳይድን ስለምታውቂው ወይ ደግሞ እንደ ወንድም ስለምታየው ምናምን ነገር ምን በወጣሽ እንዴ? በኋላ አንቺን ራሱ ያሰቃይሻል። ይሻል እንዴ? አንተ ልጆች ምናምን እኮ አግብተሽ ፈተሻል እያለ ቁም ስቅልሽ ነው የሚያሳይ። ስለዚህ እንደኔ እንደኔ ይቅድብሽ ባይኔ ማለት ነው። እና ማለት ነው በጣም ጥሩ ልጅ ስለሆነች ነው ያው እንግዲህ ጨክና ከተጋባች እንግዲህ ምንም ማድረግ አልችልም እንግዲህ እዚህ ጋ ሰርፕራይዝ አለሽ ምናምን እያላት ነው ማለት ነው። እንደገና ደግሞ አንድ ነገር ማለት ነው። ቆይ ከቪዲዮ በኋላ አወራለሁ ማለት ነው። እንደው ቪዲዮውን ጨርስ። እንዴት ልትነብቲው እዮ ሰርፕራይዝ ሱማ። እሺ በቃ ጨፍኝና፣ አይንሽን ተስተካኪና፣ ሰርፕራይዝ አድርግሻለሁ። ሮዛ አይንሽን እንደዚህ ከበዱ አሁን ሰርፕራይዝ አለ ላንቺ። ሰርፕራይዝ ከሲፍ ቀባ። ምንድን ነው ሰርፕራይዙ? ክፈች ደስተዋል ሊያፈነዳት ነው ነው ነው። ምን ሆነች ነው ደስታ ነው ገመቹ ረከስ ይጎዳ እውነት ነው ወይ ውሸት ነው ወይ

ሰውም እንዳይታይ ነው ማለት ነው። ጠላት ደስ እንዳይለው ብዬ ነው፣ እንደ ቪዲዮ ላይ እንዳይታይ ብዬ ነው። በሻርፕ እንደዚህ ያለቀስኩት እንጂ እያለቀስኩ የነበረ ማለት ነው። ሙድ እያስኩ እንዳይመስላችሁ ብዬ ነው። ለማንኛውም ማለት ነው፣ እውነት ለመናገር ከሆነ ማለት በጊዜ መንቃቱ አሪፍ ነው። እኔ እንዳታገኙ አላልኩም፣ በእርግጥ እንዳታገቢው አላልኩም ግን ሙኔራ ልቧ ንጹህ ስለሆነ በጣም ጥሩ ልጅ ስለሆነች ሳይድን ደግሞ አንድ ሰው በባልና ሚስት ሆናችሁ ስታወትና ጓደኛ ወይም ደግሞ እንደ ወንድም እንደ ቤተሰብ ሆናችሁ ስታወት አንድ አይደለም፣ አይደል? አንድ ልጅ እኮ እንግዲህ እናት እናት ማለት የሚሰጣትን ቦታ ሁላችሁም ታውቃላችሁ፣ እናት ምን ያክል እንደሆነች ማለት ነው ግን ከእናት በላይ ሚስት ናት የልጇን ጸባይ የምታውቀው ማለት ነው ሌላ የማታውቀው የልጇ ጸባይ ይኖራል ፍጹም ያልተገናኘ ልጅሽ እኮ እንዲህ አድርጎኛል ብትል ኧረ ስለማ ልጅ ነው የምታወሪው ስለ የትኛው ነው ማለት አንቺ ያገባሽው የትኛውን ነው ብላ እናት ግራ ልትጋባውሉ ትችላለች ማለት ነው ስለዚህ እኔ የዚያን ያክል ስለማውቀው አቶ ሳይድን ለራሷ ብዬ እኔ የምነግራት ማለት ነው ለሙኒራ ለሮዛ ብዬ ነው። እና ምንድን ነው አሁን እሷ ማለት ሳታገባው መንቃቷ አሪፍ ነው። ምክንያቱም ከገባችበት በኋላ ወይኔ ሱመያ እንዲህ ብላ ነበር። ያችኛዋም ስትመከር ስትዘከር፣ በቃ ጀሮ ዳባ ልበስ ብላ ገብታ ነው እንድዛ ስቃዋን በልታ በቀኝ ብላ ያወጣችው ማለት ነው። ስለዚህ መጀመሪያ ስትመከር ተይ ስትባል ተታቢ ሆኖ ኑሮ የእሷም ሕይወት ምስቅልቅሉ ያወጣም። ስለዚህ እኔም ዚች ሕይወት እንደዛ እንዳይደርስባት እየታደግኳት ነው። እንደውም ታመሰግነኝ የሚገባው ማለት ነው። ለምን ምን እንደሚያደርጋት ስለማቅ ነው እና በጊዜ ራሷ አውቃ በቃ ገብቷት ሁሉም ነገር ለእኔም ብላ ሆነ ለማንም ብላ ሆነ ሳይድን መተዋ ለራሷ ይጠቅማት፣ የሚጠቅማት ለራሷ ነው። እንኳን የሚያልገባኝ ለካን እንደዚህ አይነት ሌላ ትዳር አዘጋጅተልኛል አልሐምዱሊላ የምትልበት ጊዜ ይመጣል ማለት ነው። እንደገና ደግሞ ማለት ነው ኮመንት ላይ እያየሁ ነበር። ሳይድ ስር ማለት ነው ቀንታ ነው የመጣችሁ ምናምን ምናምን ብዙ አስተያየት አለና እኔ ቀንቼ አይደለም የሄድኩት። ቀንቼ ሳይሆን ሳይድን የሚያገቡትን ሴቶች ያችኛው ቀንቼ አይደለም። ያው ሁላችሁም ለምን እንደሄድኩት ታውቃላችሁ። ግን ሳይድን ለሚያገቡት ከሳይድ እያዳንኳቸው ነው ሴቶች። በሳይድ ቀንቼ ሳይድን እየተከላከልኩ ሳይሆን ሴቶቹን እየተከላከልኩላቸው፣ ለሴቶች እኔ አሁን እኔ ሴቶች ራሱ ሊከፍሉኝ ይገባል። ለእነሱ ጠበቃ ሁኜ ነው ማለት ነው። ምክንያቱም ከሳይድ ከሚያደርጋቸው ነገር ከሚያደርስባቸው በደል ካገባቸው በኋላ ምን እንደሚያረጋቸው ስለማያውቅ ከዛ በደል ማለት እንትን እንዲተርፉ እያደረግኳቸው ነው ማለት ነው። ስለዚህ ቀንቻ አይደለም። ራሱ እኮ ነው የሚፈልገኝ። እኔ አሁን እዚህ ቦታ ነው ያለሁት ና ብዬ ብደውለት ሩጦ ይመጣል ራሱ ራሱን ይመጣል ራሱ ነው እየፈለገኝ፣ ን እየፈለግኩት አይደለም። ከመጀመሪያም ከሀገር ለሀገር ሲሯሯጥ የነበረው እሱ እንጂ እኔ አደለም። ስለዚህ እኔ ቀንቼ የሚሄድበት ምክንያት ምንም የለው አሁን ከዚችኛዋም ጋችኛዋንም የፈተዋት ለእሷ ብዬ ነው ምናምን እያለ አደለም። አሁንም ደግሞ በቃ እሷንተውና እኔ ጋር በቃ እንዲህ እንዲህ እንዲህ ነው ብለው ይስተካከልና ይመጣል። ግን እኔ ስለማልፈልግ ነው እኔ አልፈልግም እንደዛ እሱም እንዲመጣ እኔም መደወል አልፈልግም ማለት ነው። እና ምንድን ነው ቀንቻ አይደለም ለማለት ያክል ነው። ቀንቻ አይደለም እኔ ለሴቶች አዝኜ ነው። ይህን ያክል ነው። ልቤ በጣም የሚያዝን ልብ ነው ያለኝ እና ምንድን ነው እሱ እንግዲህ ሮዛዬ፣ በጊዜ ቁርጥሽን አውቀሽ፣ እንደማያዋጣሽ መሆኑን አውቀሽ ራስሽ መተውሽ በጣም አሪፍ። ለምን ምክንያቱም፣ ከገባሽበት በኋላ ምን እንደሚደርስብሽ ታውቂያለሽ። ለምን ከኔ የበለጠ አንቺ በቅርብ ነሽ፣ ሳይሄድ ሁሉን ነገር እንደሚያማክርሽ ያውቃለሁ። ሁሉን ነገር ይነግርሻል። ብዙ ነገር አንቺ በዛ በዛ ነው የምታውቂው። በቃ እንደዚህ ነው፣ እንደዚህ ነው የምታረጊውን ነገር ትነግሪዋለሽ፣ እሱም ይነግርሻል። በዛ ስላየሽው ጥሩ መስሎሽ ነው የወደርሽው እንጂ ብትገቢበት ሌላ ሌላ ዓለም ውስጥ ነው የምትገቢው። ሳይድ በፊት የማወራው የት ነበር እሱ ሰው የት ሄደ? እስከምት ድረስ አይገናኝም ማለት ነው። እንደዚህ ናቸው ምንድን ነው እንደዚህ ነው የሚባለው እንደዚህና ይህና ይሄ ናቸው። ስታገቢው እና አሁን ስታወሪው አንድ አይደለም ለማለት ፈልጌ ነው። እና የእኔ ቆንጆ አንቺ ሲፈጠር እንደማታደርጊው አውቃለሁ። ለምን በጣም ጥሩ ልብ ነው ያለሽ፣ ስነ ስርዓት ያለሽ ልጅ ነሽ። በጣም ነው የምወድሽ። እኔም ታውቂያለሽ እውነት ለመናገር ይህንን ደጋግሜ፣ አንድ ሰው ደጋግሞ ሲናገር ውሸት ነው ይባላል፣ ግን ደጋግሜ የማወራው እውነት ስለሆነ ነው። አሁን የት ብላ ያወራሁት እንጂ በፊት የማወራው ነገር ነው። እሷም ስለምታውቅ ነው። አሁን ቢሆን ብድግ ብዬ እወድሻለሁ እኔ ያለው ምናምናምን ያልኳት ለማስመሰል እንደሆነ ይገባት ነበር፣ ግን ረጅም ዓመት እዛ አብረን ስለቆየን እኔና ሙኒራ አንድም ቀን ተቃይመን አናውቅም። ቤት ትመጣለች፣ ትውላለች፣ ታድራለች እኔ እምሄዳለሁ እሷ ጋር ማለት ነው። በዛ መሀል ውስጥ አንድም ቀን ተደባብረንም ተነጋግረንም አናቅ። ለዛ ነው እሷም እሷ ማለት እኔ አሁን በጣም ነው የምወዳት በጣም ነው እንትን የምላት ምናምን ስል የውሸት ያልመሰላት አሁን ደርሼ እንደዚህ አሁን ሳይድ ጋር ስትሄድ ብዬ ቢሆን ያስታውቃል እኮ የሆነ የምታሽቃብጡት ነገር እና እውነት ነገር ሲሆን እውነት ነገር ያለውን ነገር ልቤ ያለውን ነገር ያው አንዳንዴ ብዙ ጊዜ ልባቸው ያለውን ነገር ስታወጡ ትሸት ይመስላልና እንደዛ ቢሆን ኖሮ ያው እሷ ታውቃለች ለማለት ያክል ነው። የእውነት እንደሆነ በደንብ አርጋ ልቧ ያውቃል ሙኒራ ማለት ነው። እና እንደምወዳት እንደማከብራት፣ በጣም በልቤ ውስጥ ቦታ ስላላት እንዳላትም ስለምታውቅ ነው አሁን አላገባም ሱመያ እኔን ትወደኛለች ብላ ያለችው ማለት ነው። እሷም እንደምትወደኝ አውቃለሁ፣ አልጠራጠርም ማለት ነው። ምክንያቱም የማትወድ ሰው ረጅም ጊዜ አብሯቸው አይኖርም እና እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንዳንዴ እኮ የሆነ የሆናል ብላችሁ የሆነ አሁን ለምሳሌ እኔን ትታ እሱን ብታገባ ለትዳሩ ላይሆን ይችላል፣ ሊፈርስ ይችላል ያ ትዳር። ምናልባት እሷን ካገባት በኋላ እኔና ሳይድ ምናልባት ብንታረቅና ብንመለስ በዚህ መሀል እኔንም ነው የምታጠው እሱንም ነው የምታጠው። ስለዚህ የወሰነችው ውሳኔ እውነቷን ነው። ምክንያቱም ድንገት ብትታረቁ እንኳን እያለች ነበረ ማለት ነው። ስለዚህ ድንገት ብንታረቅ ሁለታችንም ታጣለች። እኔም እንደፊቷ አልሆንላትም። ምክንያቱም ከባሌ ጋር ማለት እምቢ ብየውም ቢሆን ግን ጓደኛ ሆና ስንት ነገር አሳልፋን፣ ሳይድን አግብተው ፈተው አብረው እንደማይዘልቁ ስለማቅ ነው ተፋተው ከዛ ከኔ ጋር እንደገና እንደ ጓደኛ እንደፊቱ ልሆንም አልችልም። ልሁን ብልም አይሆንም። ይሄ ሰው ልጅ ተፈጥሮ ነው። መቼም እሆናለሁ ምናምን ብዬ እዚህ ግብት ሆናለ አለም እንደገና ደግሞ ሳይድም ጓደኛዋን ታጠዋለች ማለት ነው። እንደዛ ሁሉም ነገር አይቀጥልም። ስለ ከዚህ ጋር እንግዲህ ቤተሰብ እንዴት አያችሁት ማለት እንዴት ነው? ሱመያ እያስመሰለች ነው ወይ የምር እያለቀሰች ነው ወይ ወይ ምን እየተፈጠረ ነው? ሊገባኝ አልቻለም። ቅርታ አድርጉልኝና አልገባኝም። የሱመያ መልእክት ማለት ነው ስለዚህ ሱመያ ምን እያለች ነው ሱመያ ምን ማለት ኦኬ ጓደኛንን ስላላገባሹ በቃ አመሰግናለሁ ስለዚህ ደግሞ ሁለታችንም ታጭናለሽ አገባሹ ማለት ሁለታችንም ታጭናለሽ አይ ያልቀበለው አልቀበለውም ለማንኛውም አሪፍ ጓደኛ ስለሆነች እንጂ እሱን ከፈለገችው እና ምን ካለችው በአንቺ አይደለም ሱመያ ማለት በእንደዚህ አይነት መልኩ አይደለም፣ ግን መልካም ጓደኛ ናት። በዚህ ሰዓት የማትገኝ መልካም ጓደኛ ናትና እንደ አይነት ጓደኞችን ያብዛልን። ሴቶች የሴት ጓደኞች ምቀኛ እንደሆኑ ነው የምናውቀው አይደለ? እንደ አይነት ጓደኞችን ያብዛልን። ያብዛላችሁ ማለት ነው የምፈልገው። እንግዲህ ሱመያ አንቺ ደግሞ የቅናት ነው እንጂ ሁሉ ነገር መልካም እንዲሆን አይደለም እየተናገርሽ ያለሽ ይመስለኛል። ወዳችኋለሁ። ቻው